የፕሮቴስታንት ወይም በተለምዶ የጴንጤ ቸርች ውስጥ እኔ ያለሁበት ውስጥ ማለት ነው፣ ምን እታዘባለሁ? ሌላውን ለመታዘብ ከልጅነት እስከ እውቀት እውቀቱ ስለሌለኝ ምንም ማለት አልችልም። ግን እኔ እንዳለሁበት እና እንዳደግኩበት ቤት ምን እታዘባለሁ? የእግዚአብሔር ቃል ሳይሆን አሁን አሁን ረዥም አመት ማገልገል የልክነት ሚዛ ነው። አይታችኋል። አንዳንድ ቦታ በጣም የእግዚአብሔር ቃል እውቀት ያላቸው በመንፈስ ቅዱስ የተቃኙ ድንቅ ድንቅ ወጣቶች አሉ። ግን እኛ ከስጋትም ይሁን እያየንና እየሰማን ካለነው ነገርም ይሁን የልክ ሚዛን ረዥም ዓመት መድረክ ላይ መቆየት ሆኖብን፣ ረጅም ዓመት መድረክ ላይ ቆይተዋል፣ አገልግለዋል፣ በቃ የሆነ ምስባኩን መድረኩን ይዘውታል የምንላቸው ሰዎች ደግሞ መድረክን ከመለማመዳቸው የተነሳ ስብከታቸው ኢቭን ዝግጅት እንደሌለው እስኪያስታውቅ ድረስ እየሆነ ይመጣል። አገልግሎታቸው ግን ህዝቡን ደግሞ ስትመለከቱት በተረጋጋ ልብ የሚያዳምጠው ልክ ነው ብሎ የሚቀበለው እነዛን ሰዎች ነው። መልእክቱን አይደለም፣ ሰዎቹን ስለተቀበላቸው ብቻ በቃ ደህንነት ተሰምቶት ሴቭ ቦታ ነኝ ብሎ ይሄዳል። እና ረጅም ዓመት ማገልገልን በጌታ ቤት መሆኑን እያናናኩኝ አይደለም። እንደ አገልግሎት እንደ እግዚአብሔር መንግስት ግን ስታዩት፣ እግዚአብሔር አዲስ ትውልድ አለው። እግዚአብሔር ዛሬም የሚያስነሳው ሰው አለ። መንፈስን መርምሩ። ስብከትን፣ ትምህርትን ከእግዚአብሔር ቃል አንጻር ልክ ነው አይደለም በሉ። ግን አዲስ ሰው መሆንና የቆየ ሰው መሆን ብቻ ሚዛንና መመዘኛ ሊሆን አይችልም። ኢቨን ኢፍ ቤተ ክርስቲያንም ረዥም ዓመት የቆየና አዲስ የተተከለ መሆንም የልክነት መመዘኛ መሆኑ አግባብ የመሰለኝ አይደለም። ምን ትላላችሁ እናንተ?